ሰላም ጤና ይስጥልና አድማች ተመልካቾቻችን፣ ሚያዝያ 23 2017 ዓ.ም ተምረ ዕለታዊ ዘገባዎችና መረጃዎችን ይዤ መጥቻለሁ። ዛሬ ሚያዝያ 23 በዓለም አቀፍ ደረጃ የሚከበረው የላብ አደሮች ቀን ወይ ደግሞ የወዛደሮች ቀን ነው። እንኳን ለዚህ ቀን አደረሳችሁ። የተለያዩ መረጃዎችን እናያስኳችሁ። ጦሩ ድንበር ጥሶ ገብቷል። በዚህ ጉዳይ ላይ የተለያዩ ዝርዝር መረጃዎችን አካትቼ ጀመርቻለሁ። በተለያዩ የአማራ ክልል አካባቢዎች እየተደረጉ ያሉ ውጊያዎችን በተመለከተ በተለያዩ አካባቢዎች ያሉትን አሁን አሁን ሁኔታዎች በተመለከተ ዝርዝር መረጃዎች አሉኝ ወደ የጥቃት የፈጸመ ኃይል ወደ ኤርትራ ተሻግሯል የሚለውን መረጃ ጨምሮ የተለያዩ ዝርዝር መረጃዎችን በዚህ የመረጃ ጊዜያችን አብራችሁ ከቆያችሁ የምትከታተሏቸውን የምትሰሟቸው ነው የሚሆነው። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና አት ጂሜል ዶት ኮም የኢሜይል መልእክት፣ ቴሌግራም፣ ዋትሳፕ እንዲሁም ደግሞ በሜሴንጀር እና በትዊተር የውስጥ መልእክቶች መልእክቶች ልታደርሱ ይችላላችሁ። በእጅጉ ነው የማመሰግነው ብዙዎቻችሁ ይህን ጥቆማና አስተያየት እያደረሳችሁ ስለሆነ ጥቆማና አስተያየቶቻችሁ አልቀረቡም የሚለው በርካቶቻችሁ አስተያየቶችን ተመልክቻለሁ። ይቀርባሉ እንደየ ሁኔታው ያው አንድ አካባቢ ያለው ተመሳሳይ ችግር ሌላ አካባቢ ካለ ከቀረበ ያው ይወክላል ያንን በሚል አንዳንዴ ታለፉ አሉ። ከዛ ውጪ ግን ለናንተ ድምጽ መሆን ዋና የሚዲያው ዓላማ ነው። በዚህ መንገድ እንድትረዱ ትጠይቃለሁ። እንግዲህ በዚህ ሰዓት ካስኳቸው መረጃዎች መካከል ከግንባር መረጃዎች ባሻገር እንደዚሁ የአፍሪካ ቀንድ ተጨማሪ መረጃዎችም አሉኝ። አብራችሁን ቆዩ። ወደ መረጃዎቹ ነው የሚሄደው። ከመረጃዎቹ በፊት ግን መልእክቶቻችሁን፣ የጥቆማ መልእክቶቻችሁን የተወሰኑትን ላድረስ። የጤና መድን ሽፋን በሚል በተለያዩ አካባቢዎች አስገዳጅ በሆነ ሁኔታ የገንዘብ የተሰበሰበ ነው ከነዋሪዎች ቡሬ አካባቢ ይህንን መልእክት አድርሳችሁኛል። ጎጃም ይሄ ገንዘብ ለሚሊሻ እንደሚተላለፍ እንደዚሁ ታውቋል። ማታ ማታ ሮንድና ጥበቃ የማትወጡ ከሆናችሁ በሚል ከፍተኛ ገንዘብ ነዋሪዎች እየተጠየቁ ይገኛሉ። ይህ በጤና መድን ሽፋን እየተሰበሰበ ያለው ገንዘብ ለጸጥታ ለሚሊሻ ክፍያ እየሆነ እንደሆነ የሚገልጽ መረጃ ነው። ሌላው ለቤት ስራ ማህበራት በተለያዩ ከተሞች ባህር ዳር ደሴን ጨምሮ የተለያዩ ማህበራት አደረጃጀት በተመለከተ ግለሰቦች ለመመዝገቢያ በሚል 500 ብር ቅድሚያ ክፍያ እየተጠየቁ ነው። ይህም ለኮሪደር ልማት በሚል ነው። አሁን ባለው የኑሮ ሁኔታ ይህንን ተጨማሪ ገንዘብ መክፈል አንችልም፣ ከፍተኛ ጫና ውስጥ ገብተናል የሚል ቅሬታዎችን ብዙ ቦታዎች ላይ አቅርባችኋል። ይሄ ከማህበራት መደራጃ ውጭ የሆነ ነው የተጠየቅነው ገንዘብ ብላችኋል። ይሄው መልእክቶቻችሁን አድርሻለሁ። በተለያዩ አካባቢዎች ያሉ ጥቆሞችን እንደዚሁ አድርሱ። ወደ መረጃዎች ነው የሚሄደው። ከያዝኳቸው መረጃዎች መካከል በስደተኞች መጠለያ ጣቢያ ላይ ከፍተኛን ወታደራዊ አፈሳ እየተደረገ ነው የሚለውን መረጃ የማስቀድም ይሆናል። ከወለጋ ከመተከል እንዲሁም ከደቡብ ምዕራብ ሸዋና ከተለያዩ አካባቢዎች ተፈናቅለው ከአስር ሺህ በላይ ተፈናቃዮች በሚኖሩበት የሰሜን ወሎ ሀብሩ ወረዳ የሚገኘው የጃራ ተፈናቃዮች ካምፕ ላይ በርካታ ወጣቶች ታፍሰው ተወስደዋል ተብሏል። ይህንን በተመለከተ የታፍሰው የተወሰዱባቸው ወላጆች እንዲሁም ደግሞ የመጠለያ ጣቢያው የሰራተኞች ኃላፊዎችና አስተባባሪዎች መረጃዎችን አድርሰዋል። በትናንትናው ዕለት ጃራ ተብሎ የሚጠራው የተፈናቃዮች መጠለያ ካምፕ ላይ ከስልሳ በላይ ታዳጊዎች ታፍሰው መወሰዳቸውን ቤተሰቦቻቸው ገልጸዋል። በካምቡ ይሄ እየተፈጸመ ያለው ትናንትና ጠዋት በአካባቢው ተሽከርካሪ የእርዳታ ተሽከርካሪ ጭኖ ለመጣ መኪና ለማውረድ የወጡ ወጣቶች ናቸው ታፍሰው የተወሰዱት ይላሉ። ይህንም በተመለከተ የተለያዩ አስተያየቶች ናቸው። ቁጥሮችን በተመለከተ ተፈናቃዮቹን በተመለከተ የእርዳታ ድርጅት ሰራተኞች የሚከተለው ብለዋል። ሚያዚያ 22 2017 ረፋድ 3 ሰዓት ገደማ 15 ወጣቶች ታፍሰው ሲወሰዱ መመልከታቸውን፣ ምሽት አንድ ሰዓት ገደማ ደግሞ ሶስት ተጨማሪ ወጣቶች ታፍሰው መወሰዳቸውን በትላንትና ሁለት ብቻ አስራ ስምንት ወጣቶች ታፍሰው መወሰዳቸውን የእርዳታ ድርጅት ሰራተኞች ይህንን ለኢትዮ ፎከስ አረጋግጠዋል። በአንጻሩ ቤተሰቦቻቸው ደግሞ ቁጥራቸው ከስልሳ በላይ ይሆናል ነው የሚሉት። አንድ ልጃቸው እንደታፈሰባቸው እየተናገሩ አስተያየ ሰጭ ከስልሳ በላይ ልጆች ከካምፑ ታፍሰው ተወስደዋል በግዳጅ ወታደራዊ ግዳጅ ነው ያሉት የእርዳታህን ለማውረድ ሲሰባሰቡ ታፍሰው ወደ ወልዲያ ናሃራ ተወስደዋል ብለዋል። ወልዲያ ናሃራ ቤተሰቦቻቸው ሂደው ቢጠይቁም በፈቃደኝነት ነው ውትድርና የተመዝግበው የገቡት፣ ስለዚህ እናንተ ልጠይቁ አትችሉም በሚል ነው እየተመለሱት። ይህንን በማድረግ በኩል የተሳተፉ የሚገኙት የቀበሌው የድሬ ሮቃ ሊቀመንበር ሰይድ አህመድ ናቸው። መከላከያና የድማብተን አባላት በመጠለያ ጣቢያው ተፈናቃዮችን እንዲያፍኑ የሚያደርጉት ብለዋል። ይህንን በተመለከተ ዛሬም በአካባቢው ከፍተኛ የሆነ ጭንቀት እና ከፍተኛ ሽብር ነው ያለው። ዛሬም እንደዚሁ ላፈሳ ወደ ካምፖ የመንግስት ወታደሮች በሰይድ አህመድ ሊቀመንበር ሊቀመንበሩ ማለት ነው፣ የድሬ ሮቃ በእሱ እየተመሩ መጥተዋል ነው የተባለው። ወጣቶቹ በአካባቢው ከተማም ስለሌለ መደበቂያም ስለሌለ ወደ አፋር ሄደ እንዳናመልጥ፣ አፋር ያለው ችግር ይለያል፣ እንዲሁም ደግሞ ወደ አካባቢ እንዳንሄድ አካባቢን አናውቀውም ተፈናቃይ ነን በሚል ከፍተኛ ሽብር ውስጥ ነው የሚገኙት። ከዚህ ጋር በተያያዘ አስገድዶ መድፈርን በተመለከተ በካምፑ ተደጋጋሚ አስገድዶ መድፈር ይፈጸማል። በትናንትናው የመረጃ ጊዜያችን እንደቀረበው በአካባቢው የስልጠና ያላጠናቀቁ እንዲሁም ደግሞ የመስክ ላይ ስልጠና ትወስዳላችሁ በሚል ከወታደራዊ ካምፖች ወጡ ከአንድ ሺህ በላይ ወታደሮች በአካባቢው ስልጠና እየወሰዱ ነው የሚገኙት። እነዚህ ወታደሮች በየቀኑ በተደጋጋሚ በቡድንና በተናጠል በካምፕ በሚገኙ ልጃገረዶች፣ ታዳጊ ሴቶች እንዲሁም ደግሞ ባለት ዳርና እናቶችን ጭምር በተደጋጋሚ አስገዶ መድፈር እየፈጸሙ ነው ነው የሚሉት ይህንን በተመለከተ የካምፑ አስተባባሪዎች በአካባቢው አረቂ መሸጥ ጀምረው የነበሩ ቤቶች ነበሩ እነዚህንም እንዲዘጉ እንኳ አድርገን አስገዶ መድፈሩ እስካሁን አልቆመም ነው ያሉት በርካታ ሴቶች በአስገዶ መድፈር ተፈጽሞባቸዋል በዚህ ካምፕ ስለዚህ የረደድ ድርጅቶች ጉዳዩን ሊያጣሩት ይገባል ከዚህም ባለፈ ከግዳጅና ካፈሳ ጋር በተያያዘ ከተለያዩ አካባቢዎች የተለያዩ መረጃዎች ናቸው እየወጡ ያሉት። ከደቡብ ጎንደር በትምህርት ቤቶች በተመሳሳይ በርካታ ወጣቶች ታፍሰዋል ተብሏል። በአንደኛና ሁለተኛ ደረጃ ትምህርት ቤቶች በቀበሌ ካድሬዎች የተሰጣቸውን ኮታና የወታደር ቁጥር ለመሙላት በሚል ከ12 ዓመት እስከ 15 ዓመት የሚሆናቸውን ታዳጊ ወጣቶች ከትምህርት በሮች ላይ እየመጡ እያፈሱ እየወሰዱ ነው። ጋይንት፣ ፋርጣ፣ ክምር ድንጋይ እና ደብረታቦር ይሄ ተደርጓል ይላሉ የመረጃ ምንጮቹ። እንደ መረጃ ምንጮቹ ከሆነ የተወሰኑ ትምህርት ቤቶች ከተማ ውስጥ ያሉ ትምህርት ቤቶች ናቸው፣ አሁን ከተማ ውስጥ ትምህርት የሚያስተምሩት። ከዛ ውጭ በአማራ ክልል በተለያዩ አካባቢዎች ባለው ጦርነት ምክንያት ትምህርት ተዘግቷል። በከተሞቹ ላይ እንግዲህ እንዲህ አይነት አፈሳ መደረጉን ተከትሎ በርካታ ቤተሰቦች ጭንቀት ላይ ወድቀዋል። ልጆቻችን ወደ ትምህርት ቤት ለመላክ እንቸገራለን እያሉ ነው እየተባለው። እንግዲህ በተለያዩ አካባቢዎችም በኦሮሚያ ክልል፣ በአማራ ክልል የተደረጉ ያሉ አፈሳዎችን እና ወጣቶችን ወደ ወታደራዊ ካምፕ በግዳጅ ማጓጓዝን በተመለከተ በየቀኑ የተለያዩ መረጃዎች ናቸው እየወጡ የሚገኙ። ትናንትና ቢቢሲ ይዞ በወጣው ዘገባ በናዝሬት ከተማ ወጣቶች የኪስ ገንዘብ ይዘው እንደሚንቀሳቀሱ ቢቢሲ ዘግቧል። ይሄ ሆኖ ደግሞ ድንገት የሚይዟቸው የመንግስት የጸጥታ ሰዎች ካሉ ገንዘብ ሰጥተው ለማምለጥ በኪሳቸው መጠባበቂያ ገንዘብ ይዘው እየተንቀሳቀሱ ነው የሚገኙት። በኦሮሚያ ክልል ከአስገድዶ አፈሳና እንዲሁም ደግሞ የግዳጅ ወታደራዊ ዘመቻ ጋር በተያያዘ በየቀበሌው ለማሳያነት በሚል ሁለት የቀበሌ አስተዳዳሪዎች ወደ ወታደራዊ ማሰልጠኛ ጣቢያዎች እንዲገቡ ወይም ደግሞ እንዲዘምቱ ተወስኗል። ብዙዎቹ እንግዲህ የተለያየ በሽታ አለብን በሚል ሰበብ እየፈጠሩ ላለመዝመት የሚያደርጉት የተለያየ ሰበብ አለ። ሆኖም ግን ሁለት ሁለት በየቀበሌው መዝመት አለበት። እናንተ ካልዘመታችሁ ሌላው ማን አይቶ ይዘምታል? በሚል ይህ ግዳጅ ተጥሯል ነው የተባለው። ይሄ ሰሞኑን ዋዜማ ሬዲዮ ከዘገበው ለአርባ ቀናት አዋሽ ከሚደረገው ወታደራዊና ፖለቲካዊ ስልጠና ባሻገር ወደ ግንባር የካቢኔ አባላት እንዲዘምቱ የተጣለ ግዳጅ ነው ተብሏል። በኦሮሚያ ክልል እንግዲህ በተለያዩ አካባቢዎች እንደዚሁ ብርሸለቆ ዙሪያ ክሊኒክ፣ ወርቃማ ሰንሰል በተባሉ አካባቢዎች የጉልበት ሰራተኞች ታፍሰው ወደ ወታደራዊ ካምፕ ስለመወሰዳቸውም እንደዚሁ ብርሸለቆ ወታደራዊ ማሰልጠኛ ጣቢያ አካባቢ የወጡ መረጃዎች ያሳያሉ። የመንግስት ወታደሮች በተጨማሪ አራት ወጣቶችን ከብት ጥበቃ ላይ የነበሩ ረሽነዋል። ይህን ያደረጉት ከማሰልጠኛ ጣቢያ የወጡ ምልምል ወታደሮች ናቸው በአካባቢው አሳሳና ቅኝት በሚል ነው ያሉት። ወደ ሌሎች መረጃዎች ሄዳለው። ወደ አምባሰል የሚወስደን መረጃ ላስከትል። በአምባሰል ሚያዝያ 21 2017 በነበረው የሞርተር ጥቃት የሚሊሻ አባላት ጉዳት ደርሶበታል። ስድስት የሚሊሻ አባላት ጉዳት ደርሶባቸዋል። ከነዚህ ውስጥ አንዱ ደሴ ሆስፒታል ቢገባም ህይወቱ አልፏል የተባለው ሌሎች ስድስት ደግሞ የሞርተር ጥቃት ሲፈጸም ከተሽከርካሪ ዘለን እንወርዳለን ሲሉ ከፍተኛ የአካል ጉዳት አጋጥሟቸዋል። አደጋ ደርሶባቸው ሕክምና ላይ ነው የሚገኙ ተብሏል። አንዲት እናትና ልጅ በፍንጣሪ ቆስለዋል። አንድ የባንክ ጥበቃም እንደዚሁ። በአጠቃላይ ሶስት ሲቪሊያን በከተማ ውስጥ በነበረ የሞርተር ጥቃት ቆስለዋል፣ ከሚሊሻ ባሻገር ተብሏል። ወደ ሌሎች መረጃዎች ይሄዳለ። ወደ ሌሎች መረጃዎች ሲሄድ በአሰቃቂ እና ኢሰብአዊ ድርጊቶች እየተፈጸሙ መሆናቸውን የሚያሳይ መረጃ ነው። ከወደ ምስራቅ ጎጃም እየደረሰ በምስራቅ ጎጃም በአሶሊበን ወረዳ ዞምብል ተብሎ በሚጠራ ቀበሌ ሁለት ሴቶች በመንግስት የጸጥታ ኃይሎች ታግተው ወደ ሞታ ተይዘው ተወስደዋል። እናትነሽ አሰፋና እናወያለን የተባሉት ሴቶች ባለትዳር ናቸው። በወታደሮች ና በሚልሻዎች ታፍሰው ወደ ካምፕ ተወስደዋል ተብሏል። በሚልሻ ጽሕፈት ቤት ኃላፊው ሻለቃ ወርቁ የሚመራው የመከላከያ ግብረ ኃይል በተመሳሳይ በአካባቢው በወጣቶች ላይ አሰቃቂ ግድያ ፈጽሟል ነው የተባለው። የላምገጅ ተብላ በሚጠራ አነስተኛ መንደር ነጋዴዎችና ወጣቶች በአሰቃቂ ሁኔታ ተረሽነዋል። ወጣቶቹን ሚያዚያ 18 2017 እየደበደቡና እያሰቃዩ ሙሉ ቀን ከተማዋን እንዲዞሩ ሲያደርጉ ከዋሉ በኋላ አመሻሹን ጥልቀት ያለው ጉድጓድ በመቆፈር ጉድጓድ ውስጥ በማስገባት ወጣቶቹን፣ ነጋዴዎችን እረሽነዋል። ይህንን ያደረጉት ሚያዚያ 18 2017 ዓ.ም ከአምስት ቀናት በፊት ነው ሲሉ የአካባቢ የመረጃ ምንጮች ይህንን ገልጸዋል። ወደ ሌላው መረጃ ሲሄድ ወደ አርማጭሆ የሚወስደን መረጃ ነው የማስከትለው። አርማጭሆ በሰሞኑ እንግዲህ ከባድ ውጊያ ሲደረግ ነበር እየሰነበተው የመራፋ ነው። በጎንደር አንድነት የአርበኞች ክፍለ ጦር የተለያዩ ብርጌዶች ከባድ ውጊያ አድርገዋል። በዚህ ውጊያ እንግዲህ በርካታ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። እንዲሁም ደግሞ ወታደራዊ መሪዎች እንደዚሁ ከመቶ አለቃ እስከ ሻለቃ ድረስ ማድረግ ያላቸው በዚህ ውጊያ ሞትና ቁስለኛ ሆነዋል። ሰሞኑን እንግዲህ ደረቅ አምቦ የተደረገው ውጊያ ተከትሎ በርካታ አካባቢዎች የመንግስት ኃይል አካባቢዎችን ገጠራማ የማክላ አድማጮ አካባቢዎችን ለቆ ወጥቶ ነበር ይላሉ። ዛሬ ግን በተጠናከረ ሁኔታ በተለያዩ አካባቢዎች በርካታ የመንግስት ኃይል ወደ ተለያዩ የማከላ ርማ ጮሆ ቀበሌ አካባቢዎች ስምሪት ወስዷል። በተለይ በዶጋው ማሰሮ፣ ጋብላ፣ ሶሮቃ ተብሎ በሚጠሩ ቀጠናዎች ከፍተኛ የመካናይዝድ እና የእግረኛ ኃይል ስምሪት እያደረገ ነው። እስከዚህ ሰዓት ድረስ ግን የተለየ እንቅስቃሴ የለም። ስምሪት ቢኖርም ተኩስ ወይም ደግሞ ውጊያ የለም ብለዋል። ጎንደር ዙሪያ ወረዳ ማክሰኝት ወደ በለሳ እንቅስቃሴ ላይ በነበረ የመንግስት ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት እንደዚሁ ሰብዓዊ ጉዳትና ወታደራዊ ኪሳራ ደርሷል። መጋቢት 22 2017 ዓ.ም ከቀኑ 10 ሰዓት ተኩል ትናንት አመሻሹን በልዩ ስሙ ድንዘዝ በተባለ ቦታ በተፈጸመው ድንገተኛ ወታደራዊ ጥቃት በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነው አሏል ለማራፋ ነው። በጎንደር አንድነት የጎንደር የበጋሻው ክልቶር ቃል አቀባይ። በዚህም ከ22 በላይ መንግስት ወታደሮች ሲሞቱ ሌሎች ደግሞ ቆስለው ወደ ጎንደርና ማክሰኝት ለህክምና ገብተዋል ሲል ነው የገለጸው። በተመሳሳይ የመንግስት ኃይሎችን በዙ 23 በተከታታይ ድብደባ አድርገዋል። በዚህ ጥቃት ለአንድ ሰዓት በቆየው ውጊያም ጭምር ማለት ነው። በፋኖም ሆነ በንጹሐን ላይ የደረሰው ጉዳት እየተጣራ ነው ተብሏል። ሌላው መረጃችን እንደዚሁ እዚሁ ጎንደር ዙሪያ ወደ ማዕከላዊ ጎንደር በለሳ ቀጠና ሁለት ቦታዎች ላይ እንደዚሁ ውጊያና የደፈጣ ጥቃት ተፈጽሟል። በለሳ አቅራቢያ ቀለህ ተብሎ የሚጠራ ቦታ እንደዚሁ እንቅስቃሴ ላይ እና አሰሳ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ ድንገተኛ ጥቃት የሚሊሻ አባላት ሙትና ቁስለኛ ሆነዋል። በትንሹ አራት የነፍስ ወከፍ መሳሪያዎች በፋኖች ገብተዋል ተብሏል። እንደዚሁ ሶሪ ተብሎ የሚጠራ ቀበሌ ከጓኋላ በለሳ ማለት ነው አቅራቢያ የሚገኝ ቦታ ተመሳሳይ ውጊያ ተደርጓል። ውጊያው ለረጅም ሰዓታት የቆየ ነበር። በዚህ ውጊያ እንደዚሁ በትንሹ ስምንት የመንግስት ወታደሮች ሞትና ቁስለኛ ሲሆኑ በፋኖችና በንጹሐን ላይ የደረሰው ጉዳት ግን አልታወቀም። የነፍሶ ወከፍ መሳሪያዎች አራት የነፍሶ ወከፍ መሳሪያዎች እና ሌሎች ተተኳሾች እንደዚሁ በፋኖች ገብተዋል ነው እየተባለው በዚህ አካባቢ ዛሬም ማሰሳ በሚል ከፍተኛ ውጥረት አለ ተብሏል። ሌላው መረጃችን ወደ ወልቃይት የሚወስደን ነው። በወልቃይት ሰቲት ሁመራ ዞን ወልቃይት በተለይ ቃፍቲያ እድሪስ ተብሎ የሚጠራው ቃፍቲያ፣ ሁመራ ወረዳ ዋና ከተማ እድሪስ ከተማ ትላንትና እንደዚሁ ተኩስ ነበረ። የወረዳው አስተዳደር ቢሮ አንድ ቢሮ አንድ ክፍል ቢሮ ተቃጥሏል ተብሏል። ይህንም በተመለከተ የተለያዩ አስተያየት ሰጪዎችን መረጃዎችን አካትቻለሁ። የወልቃይት ሰቲት ሁመራ ዞን አስተዳደር ባለስልጣናትን፣ እንዲሁም ደግሞ የፋኖ መሪዎች በዚህ ጉዳይ ላይ ሁለት አስተያየቶች ሰጥተዋል። አስተያየቱ እንደሚከተለው ይቀርባል። የአርበኞች ክፍለ ጦር የአማራ ፋኖ ጎንደር አንድነት አርበኞች ክፍለ ጦር ቃል አቀባይ ይህን ድርጊት የፈጸመው ፓኖ ነው። የኛ በቅርቡ ያዋቀር ነው። ወልቃይት ሁመራ ጽናት ተብሎ የሚጠራው ብርጌድ ነው። ይህንን ጥቃት እየፈጸመው የሚሊሻ አባላት ላይ ጉዳት አድርሰናል ብሏል። የወልቃይት አስተዳደር ደግሞ ይሄ ጥቃት የተፈጸመው ከአሁን በፊት ለዞኑ እጅ ሰጥቶ በነበረ አንድ ታጣቂ አሁን መሳሪያን መልሱልኝ በሚል መሳሪያው አለመመለሱን ተከትሎ እንደገና አኩርፎ ወጥቶ ነው። እሱ ስሙም ተገን ይባላል። ይሄ ጥቃቱን ከፈጸመ በኋላ እንግዲህ አንድ ቢሮ ማቃጠሉና ሁለት የሚሊሻ አባላት መሳሪያዎችን መውሰዱን ጨምረው ከአስራ ሁለት ባልደረቦቹ ጋር በመሆን ይህን ጥቃት ፈጽሞ መቶ ሜትር በማይሞላው የተከዜ ወንዝ በኩል ወደ ኤርትራ ተሻግሯል የሚል መረጃ ነው ያወጡት። ይህን ጉዳይ በተመለከተ እንግዲህ የፋኖና የዞኑ አስተዳደር ይህንን ነው አስተያየት እየሰጡ የሚገኙት። በፊት ፋኖ ነበረ በኋላ ለዞኑ በምረት ገባ ተገን ይባላል። አሁን ግን እንደገና መሳሪያ አልተመለሰልኝም በሚል በማኩረፍ ነው ይህንን ያደረገው ሲሉ ሲገልጹ፣ ፋኖ ግን የዘመቻችን አንድ አካል ሆኖ ነው ይህንን ያደረግነው ብለዋል። ወልቃይት አካባቢ ያለው መረጃ ይሄ ነው። ወደ ኤርትራ ስለመሻገሩ ግን ከኤርትራ በኩል እስካሁን ማረጋገጫ የተሰጠ ጉዳይ የለም። ሌላው መረጃችን ወደ ደቡብ ወሎ ወደ ሰሜን ወሎ ውርጌሳ የሚወስደን ነው። ውርጌሳ ዛሬ መከላከያ የቤት ለቤት አሳሳና ፍተሻ በሚል በርካታ ቤቶችን ብርበራ እያደረገ ነው የሚገኘው። ሰዎችም እየተንገላቱ ነው፣ እየተደበደቡ ነው። ፋኖ በዚህ ከተማ በቆየባቸው በርካታ ወራት ምግብ ስንቅ ሰጥታችኋል፣ ሽጣችኋል፣ ለፋኖ ምግብም ሆነ ሌሎች ቁሳቁሶች በሚል በርካታ የሸቀጥ ባለቤት የሆኑ ሰዎች ተደብድበዋል፣ ታስረዋል፣ ወደ ካምፕም ተወስደዋል ነው እየተባለው። ሌላው መረጃችን እንደዚሁ ወደ ወለጋ የሚወስደን ነው። በወለጋ በተለያዩ አካባቢዎች የሚደረጉ ዘመቻዎችን በተመለከተ የመከላከያ የአካባቢው ባለስልጣናት፣ እንዲሁም ደግሞ የኦሮሚያ ክልል የጸጥታ አባላት መካከል አለመግባባት ተፈጥሯል። በሶስቱ በኦሮሚያ ክልል የአካባቢው አስተዳዳሪዎች ወይም የብልጽግና ባለስልጣናት በኦሮሚያ ክልል የጸጥታ አካላት የልዩ ኃይል አድማ ብተና ፖሊስ ያችና ሲርና ሄርፒ ሄርፒ ተብሎ የሚጠሩ የተለያዩ አድርጃጆች አሉ። ይህም ጉዳይ በተመለከተ ከወለጋ ሊሞ ገሊላ ወረዳ መረጃውን ያደረሱ የመረጃ ምንጭ መከላከያ ከብልጽግና ባለስልጣናት ጋር የከፋ ችግር ውስጥ ገብቷል። የብልጽግና ባለስልጣናትንም እንደዚሁ እርምጃ እንወስድባቸዋለን በሚል ዛቻ አሰምቷል ነው ያሉት። የመከላከያ የሚጠቃው በእናንተ መረጃ ሰጭነት ነው በሚል ነው የአካባቢ የመከላከያ አዛዦች ይህንን ችግር የፈጠሩ ያሉት። የአካባቢው የብልጽግና ባለስልጣናት ደግሞ እኛ ለሸኔዎች መረጃ አልሰጠንም እያሉ ይከራከራሉ። አንድ ቀን በተደረገ ዘመቻ መከላከያ እንቅስቃሴ በነበረበት ጊዜ የብልጽግና ባለስልጣናትን ጭኖ ሄደ፣ ምንም አይነት ጥቃት አልደረሰበትም። በተደጋጋሚ መከላከያ ብቻውን በሚያደርጋቸው ዘመቻዎች ተደጋጋሚ ጥቃቶችን አስተናግዷል። የብልጽግና ባለስልጣናትን ይዞ ሲሄድ ግን ጥቃት አይደርስበትም። ስለዚህ ጥቃቱ መረጃ እየሰጣችሁ በሸኔዎች መከላከያ እንዲያልቅ የምታደርጉት እናንተ ናችሁ በሚል የተወሰኑ አመራሮችንም አስረዋል። እርምጃም እወስዳለሁ እያለ ነው የሚገኘው ብለዋል። ይህንም በተመለከተ የአካባቢ መከላከያ አዛዥም እንደዚሁ ለአካባቢው ባለስልጣናት ግልጽ የሆነ ማስጠንቀቂያ ሰጥቷል። ባለስልጣናቱ መከላከያ ለብቻ ሲወጣ ጥቃት ከማስፈጸም ባሻገር እናንተም ፍላጎታችሁ የሀገር መፍረስ ነው። የአማራን ተወላጆች በአካባቢ የሚገኙትን መከላከያ እንዲጨፈጭፍላችሁ የተለያዩ ሀሰተኛ መረጃዎችን ትሰጣላችሁ። የአማራ ንጹሐን አርሶ አደሮችን ፋኖ ናችሁ ትላላችሁ፣ መሳሪያ ያላቸው ትጥቃላቸው በሚል የተለያዩ ሪፖርቶችን አድርጋችኋል። ስናረጋግጥ ግን ያገኘነው ነው እየተለየ ነው አርሰው መብላት የሚፈልጉ ናቸው። እናንተ በልዩ ኃይልም በአድማ ብተናም በተለያዩ አደረጃ ጨፍጭፋችሁ አልጨርስ ስትሉ እናንተ መከላከያ እንዲጨፈጭፍላችሁ ትፈልጋላችሁ ብሏል። ይሄ በነገራችን ላይ የአንድ የመከላከያ አዛዥ አቋም ነው እንጂ በሌላ በኩል መከላከያ የሚፈጽመው ጭፍጨፋ ያው በየቀኑ የሚዘገብ ነው። ይህንን በተመለከተ ወይ ሸን የሆኑና ጫካ ገብታችሁ ታገሉን ካልሆነ ከተማ ውስጥ ተቀምጣችሁ የካድሬ ሆናችሁ ልትወጉን አይገባም በሚል የተወሰኑ የብልጽግና ካድሬዎችም ተይዘዋል ነው የተባለው። ይሄ ወለጋ አካባቢ ያለው ሁኔታ ነው። ወደ ሌሎች መረጃዎች እሻገራለሁ። ወደ ሌሎች መረጃዎች ሲሄድ ድንበር ጥሶ እየገባ የጎረቤት ሀገር ጦር ሰራዊት በተመለከተ ትናንትና እንግዲህ ከወጡ መረጃዎች መካከል አመሻሹን የደቡብ ሱዳን ጦር እንግዲህ አዲስ የተመሰረተችው ሀገር ነች። ኢትዮጵያ ደግሞ በዚህ ቀጠና በብዙ ሺህ ዓመታት ስልጣኔም የታሪክ ገናናነትም ያላት ሀገር ብትሆንም አሁን ደቡብ ሱዳን በቅርብ ጊዜ የተመሰረተችው የኢትዮጵያን ድንበር ደፍራ ጥሳ ገብታለች ነው የተባለው። ሚያዚያ ሁለት ሁለት ሺ አስራ ሰባት ዓመተ ምህረት የኢትዮጵያን ድንበር ጥሶ የገባው የሱዳን ጦር በርካታ ጉዳቶችን አድርሷል። የላሪ ወረዳ አስተዳዳሪ ቆስሎ ሆስፒታል ገብቷል። በርካታ የፌደራል ፖሊስ አባላት ጉዳት ደርሶባቸዋል። የፌደራል ፖሊስ አባላት የሱዳንን ጦር የደቡብ ሱዳንን ጦር ለመከላከል የአጸፋ ምላሽ ቢሰጡም አልቻሉም፣ ሸሽተው ሄደዋል። በዚህም እንግዲህ የወረዳው አስተዳዳሪን ጨምሮ የፌደራል ፖሊስ አባላት፣ ሌሎች አካባቢ የጸጥታ አባላትና የጋምቤላ ክልል የአድማ ብታን አባላት እንደዚሁ ሞትና ቁስለኛ ሆነዋል። ከአቅም በላይ ሆኖባቸውም ሸሽተዋል የተባሉት የደቡብ ሱዳን ጦር ወደ ወረዳው ዘልቆ ገብቶ በፈጸመው ጥቃት በርካታ ቀበሌዎችን ተቆጣጥሯል። የኢትዮጵያን ሰንደቅ ዓላማ አውርደው በእነዚህ ቀበሌዎች የደቡብ ሱዳን ሰንደቅ ዓላማ ሰቅለዋል ወይ ደግሞ አውለብልበዋል ነው የተባለው። በርካታ ሰዎችም ተገድለዋል። የወረዳው አስተዳዳሪ ጨምሮ ከላይ እንደተገለጸው ቆስሏል። የወረዳው አስተዳዳሪ አሁን በጋምቤላ አንደኛ ደረጃ ሆስፒታል በጽኑ ሕሙማን ክፍል ውስጥ ነው የሚገኘው። ይሄ ቦታ እንግዲህ ሰላሳ ኪሎ ሜትር ከጋምቤላ ከተማ ይቅርታ የደቡብ ሱዳን ጦር ሰላሳ ኪሎ ሜትር ድረስ ነው ዘልቆ የገባው። በርካታ ቀበሌዎችንም ይዟል። ከያዛቸው ቀበሌዎች መካከል ብሊምኮን፣ ጋልካቻ፣ ታንዲሃ፣ በጅካው፣ ፓልፖል፣ ነብነብ ተብሎ የሚጠሩ ቀበሌዎችን እንዲሁም ደግሞ ሚዳን እና ሌሎች የሁለት ወረዳ ቀበሌዎችን ነው የደቡብ ሱዳን ጦር ይዞ የሚገኘው ብለዋል። በሱዳን ጦር ቁጥጥር ስር ያሉት ቀበሌዎች ዛሬም እስከዚህ ሰዓት ድረስ የኢትዮጵያ ሰራዊት ደሞ ሆነ በአካባቢ ተንቀሳቅሶ አላስለቀቃቸውም። በጋምቤላ ክልል የሚንቀሳቀስ አንድ የተቃዋሚ ፓርቲ ከፍተኛ አመራር ጉዳዩን በተመለከተ ለኢትዮ ፎከስ ዝርዝር ተጨማሪ መረጃዎችን ሰጥቷል። የደቡብ ሱዳን መንግሥት ለኢትዮጵያ በተለይም ደግሞ ለጋምቤላ ክልል እውቅና አይሰጡም ነው የሚሉት። የዚህ የፖለቲካ ፓርቲ ከፍተኛ አመራር ኢትዮጵያ ብትዳከም ጋምቤላንና አካባቢውን የመጠቅለል ፍላጎት ነው ያላቸው። ከነዚህ መካከል ላሪ ወረዳን፣ ጅካ ወረዳን፣ ዋንትዋ መንደርን፣ አኩቦን ዋንቷዋ ወረዳ ነው፣ ይቅርታ፣ መንደር አይደለም፣ አኩቦ አኩቦን፣ ጆርን፣ ዲማ የተባሉትን ወረዳዎች የመጠቅለል ፍላጎት አላቸው። ይህ በተደጋጋሚ የሚታወቅ የደቡብ ሱዳኖች አቋም ነው ብለዋል። ኢታንግ፣ ጋምቤላ ከተማና ፋይዱ ተብሎ በሚጠሩ አካባቢዎች ደግሞ በብዙ ሺህ የሚቆጠሩ ተፈናቃዮች አሉ ከደቡብ ሱዳን የመጡ እነዚህ ካምፖች ውስጥ የሚገኙ ተፈናቃዮችንም በማጥቃት ተፈናቃዮችንም ይዞ መሄድ ይፈልጋል የደቡብ ሱዳን መንግስት ነው የሚሉት ይህንን በተመለከተ እንግዲህ በተደጋጋሚ ለመንግስት ጉዳዩን ብናሳውቅም መፍትሄ ሊሰጥ አልቻለም ጉዳዩን በዝርዝር አጣርተን ዛሬ ጋዜጣዊ መግለጫ የምንሰጥ ይሆናል ብለዋል የጋምቤላ ተቃዋሚ ፓርቲ ከፍተኛ የአመራ ላይ ኢትዮ ፎከስ ከተናገሩት ነው። በጉዳዩ ዙሪያ ተጨማሪ መረጃዎች ካሉ ይመለስባቸውናል። ደቡብ ሱዳን እንግዲህ በሪክማቻር እና በሳልቫኪር ጦር መካከል ያው ሽኩቻ ተፈጥሯል። ኡጋንዳ ጦሯን አስገብታ ሳልቫኪርን እየረዳች ነው የምትገኘው። ከዚህ የተሻገረ ጣጣ ነው እንግዲሁን በርካታ ኢትዮጵያ እንዲፈናቀሉ እና በርካታ የኢትዮጵያ ቀበሌዎችንም የሱዳን ጦር እየተቆጣጠረው ነው የሚሉት ከዚህ ጋር በተያያዘም ከጀርባ እንደዚሁ ተጨማሪ ግፊትም አለ። የግብጽ ጦር የደቡብ ሱዳንን የአየር ክልልና የአየር ቀጠናዎች እንዲሁም ደግሞ ወታደራዊ መረጃዎችን በመስጠት ይህንን ትብብር ወስዶ ይህን እየሰራም ነው ተብሏል። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ እንግዲህ ወደ ሰከላ ምዕራብ ጎጃም ያገኘሁትን መረጃ ላስከትል። ይቅርታ ሰከላ ግሽ አባይ ከተማ ሚያዝያ 22 2017 ድንገተኛ ጥቃት ተፈጽሟል። በዚህ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር ጊዮን ብርጌድ ቃል አቀባይ ፋኖ ቻለ አድማሱ ከላከው መረጃ ላይ በድንገተኛ ጥቃቱ ሁለት የመንግስት ወታደሮች ተገድለዋል። ይህን ተከትሎ የመንግስት ወታደሮች በከተማው ውስጥ እየተዘዋወሩ በርካታ ንጹሐንን ደብድበዋል፣ አስረዋል፣ እንዲሁም ደግሞ ወደ አልታወቁ ስፍራዎች ወስደዋል ሲሉ ነው ይህንን መረጃ ያደረሱት። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ወሎ ዓላማጣ ከተማ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ ዓላማጣ ከተማ የህወሓት ታጣቂዎች በአካባቢው ነዋሪዎች ላይ አሁንም ከፍተኛ የሆነ ድብደባ እየፈጸሙ ነው። ባለፉት ሁለት ቀናት የከተማውን ጸጥታ እንጠብቃለን፣ የከተማውን ጸጥታ ከመከላከያ ተቀብለናል በሚል ወታደራዊ ተሸካሪ የሚዘዋወሩ የህወሓት ታጣቂዎች በአካባቢው ነዋሪዎች ላይ ድብደባ፣ እገታ ፈጽመዋል። አስረውም ወደ ትግራይ ጭነዋል ነው የተባለው። ሰሞኑን ነባር በሚባሉት ቀበሌዎች እንግዲህ የከተማው ነዋሪዎች ነባር የሚሏቸው ቀበሌዎችን ያው የዓላማጣ ከተማ መስራች እና ነዋሪዎች ያሉባቸውን ነው። አዳዲስ የሚሏቸውን ደግሞ ባለፉት እንግዲህ በህወሓት ዘመናት ከትግራይ የመጡ በፖለቲካዊ እንቅስቃሴ ምክንያት ከተለያዩ የትግራይ አካባቢዎች መጥተው በከተማው ሰፍሮ የሚገኙ አካባቢዎችና እነዚህ አዲስ መንደሮችን አዲስ ይሏቸዋል። በነባሮቹ ዜሮ አራት ቀበሌና በአካባቢዎቹ የህወሓት ታጣቂዎች ገብተው አራት ወጣቶችን አቁስለዋል እስራኤል እጅጉን ጨምሮ ሶስት ወጣቶች ሕክምና ላይ ይገኛሉ ብለዋል። ይህንን እያደረጉት የህዋት ታጣቂዎች አማራ የሆነው ሁሉ የነፍስ ወከፍ መሳሪያና ትጥቅ ይዞ እንዳይንቀሳቀስ በመከላከያ መከልከሉን እና አካባቢው በህወሀትም ሆነ በአማራ ክልል አይተዳደርም የሚል መከላከያ ኃላፊነት ወስዷል ከተባለ በኋላ የራያና የአካባቢ ወጣቶች ትጥቅ ይዘው እንዳይንቀሳቀሱ ይደረጋል። የህዋት ታጣቂዎች ግን በተቃራኒው በፓትሮል የቡድ መሳሪያዎችን ጭነው እንዲንቀሳቀሱ ተደርጓል ይሄ ነው ለጥቃት እየዳረጋቸው ብለዋል ሌላው መረጃችን እንግዲህ ወደ አፍሪካ ቀንድ የሚወስደን መረጃ ነው ከአፍሪካ ቀንድ መረጃዎቻችን መካከል በሱዳን የቀጠለው አስከፊ ጦርነት አሁንም ከፍተኛ ሰብአዊ ቁሳዊ ጉዳት እያደረሰ ነው የሚገኘው ሰሞኑን አልፋሻር ተብሎ በሚጠራ ሰሜናዊ ዳርፉር በሚገኝ የካምፕ ላይ በተፈጸመ ጥቃት ከሦስት መቶ በላይ ሰዎች ተገድለዋል ከ22 በላይ የዓለም አቀፍ የረደ ድርጅት ሰራተኞች ተገድለዋል። ይህ ጉዳይ ዓለምን እያነጋገረ ነው የሚገኘው በዚህ መሀል የሚገኘው የሱዳን ለሱዳን ጦር ሊቀርብ የነበረ አምስት ሚሊዮን ጥይት በአረብ ኤሚሬትስ በዱባይ በቁጥጥር ስር መዋሉን እንደዚሁ ዘገባዎች ይፋ አድርገዋል። በአየር መንገድ በኩል በቀድሞ የደህንነት ኃላፊ የሱዳን የደህንነት ኃላፊ ሳላህ በኩል ጀነራል አልቦራን ሊደርስ የነበረ ጦር መሳ ጥይት በቁጥጥር ስር ውሏል፣ ነው የተባለው። ጄኔራል አልፈታህ አልቡርሃን ደግሞ የመንግስት ኃይል ወይ ደግሞ የሱዳን ጦር በአረብ ኤሚሬትስ የተያዘበት የጦር መሳሪያ የለም ብለዋል። ይህን ጦር መሳሪያ የሚያስተላልፉት ሳላህ ሚኒስትሩ፣ ማለት ነው፣ በአሜሪካ መንግስት ማዕቀብ የተጣለባቸው ናቸው። የሱዳንን ጦር በማባባስ በሚል የአሜሪካ መንግስት የጉዞ እገዳ ከጣለባቸው ባለስልጣናት መካከል አንዱ ናቸው። ጀነራል አልፈታህል ቡራን ሁለት ልዩ ልኮችን ሹመዋል። አንደኛ የቻይና ልዩ ልክ ሹመው ወደ ቻይና ልከዋል። ወደ ሳውዲ አረቢያም እንደዚሁ ልዩ መልእክተኛ ልከዋል። ደቡብ ሱዳን እና ሰሜን ሱዳን ወይም ደግሞ ሱዳን እየተባለ የሚጠራው ለአንድ ዓመት ተቋርጦ የነበረው የነዳጅ ማስተላለፍ እንዲቀጥል ተስማምተዋል። የነዳጅ ማስተላለፊያ ቧንቧዎች ተጠግነው ደቡብ ሱዳን ነዳጇን በሱዳን በኩል በፖርት ሱዳን ወደ ውጭ እየላከች ነው። ይህ አገልግሎት ተጀምሯል ተብሏል። ሌላው ጎረቤት ሶማሊያን በተመለከተ ሞቃዲሾ ይህንን የሞቃዲሾ የግዛት አንድነትና እንዲሁም ደግሞ የአንዲት ሶማሊያን ጉዳይ ይቃወማሉ ባለቻቸው የውጭ ሀገራት እና ዜጎቻቸው ላይ ማዕቀብ ጥላለች። ታይዋን ፓስፖርት እና የጉዞ ሰነድ የያዙ የዜጎች በሶማሊያ እንዳያልፉ እና ወደ ሶማሊያ እንዳይገቡ በሶማሊያ በኩልም እንደዚሁ የመተላለፍ የአየር መንገዶችም ሆነ ሌሎች ትራንስፖርቶች እንዳይጠቀሙ ከልክላለች። ሞቃዲሾ የአንዲት ሶማሊያን ሉዓላዊነት አልተቀበለችም በማለት ነው በታይዋን ላይ ይህንን ማዕቀብ እየጣለችው። ታይዋንና ሶማሌላንድ እንግዲህ ሁለቱም ተገንጣይና ሉዓላዊ የሀገር አድርገው ራሳቸውን የሚቆጥሩ ቻይናና ሞቃድሾ ደግሞ፣ ቤጂንግና ሞቃዲሾ እውቅና ያልሰጧቸው ናቸው። እንግዲህ ቻይና ለወትሮ በሌሎች ሀገራት የፖለቲካ ጉዳይ ጣልቃ ትገባ ቢባልም ሶማሌላንድ እውቅና እንዳታገኝ ለሞቃዲሾ በርካታ የኢኮኖሚ ድጋፍ፣ ወታደራዊ ድጋፍ እንዲሁም ደግሞ የሚዲያና የፕሮፓጋንዳ ድጋፍ እያደረገች ነው ሲባል በተደጋጋሚ ተጠቅሷል። ሞቃዲሾ እና ቤጂንግ ይሄ ጉዳይ የሚያመሳስላቸው ታይዋንም ከቻይና ውጭ ሁና እውቅና እንዳታገኝ የሚደረገውን ጥረት ለመከላከል ነው። እንግዲህ የታይዋን መንግሥት ገደውን በተመለከተ ገደው እንዲነሳ ሞቃዲሾን ጠይቋል። ለዜጎቹም ወደ ሀርጌሳ ሆነ ሞቃዲሾ ጉዞዎችን እንዳያደርጉ የጉዞ ማስጠንቀቂያና ምክር ሰጥቶ ነው የሚገኘው። ለዚህ ሰዓት የያዝኳቸው አጫጭር መረጃዎች እነዚህ እንደመስሉ ስለተከታተላችሁ በእጅጉ አመሰግናለሁ። ሀሳብ አስተያየት ካላችሁ፣ ጥቆማ ዜና ጂሜይል ዶትኮም ላይ ሀሳብና አስተያየቶቻችሁን አድርሱኝ። በርካቶቻችሁ እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በድጋሚ መልካም ጊዜ